ሚያስጠለን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎች አደርሳችኋለሁ። ሰልጣኞች በሳይበር ደህንነት ዙሪያ መሰረታዊ አቅም እየፈጠሩ መሆኑ ተገለጸ። በመከላከያ ሳይበር ዋና ዳይሬክቶሬት አዘጋጅነት ከሀይሎች፣ ከእዞች እና ከመከላከያ ሳይበር የተውጣጡ የሳይበር ሙያተኞችን በመሰረታዊ የሳይበር ደህንነት ስልጠና በሜጀር ጀነራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ በመሰጠት ላይ ይገኛል። የመከላከያ ሳይበር ዋና ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ደረጀ ደመቀ የመማር ማስተማር ሂደቱን በተመለከተ ከሰልጣኙ ጋር ውይይት ያደረጉ ሲሆን ወቅታዊ ሁኔታዎችን በተመለከተና ተቋሙን የሳይበር ጥቃት ተጋላጭ ላለማድረግ ምን እንደሚጠበቅ ከሚማሩት ትምህርት ጋር በማስተሳሰር የግንዛቤ ማስጨበጫም ተሰጥቷል። ሰልጣኞች በሳይበር ደህንነት ዙሪያ ቀጣይ ሊያሰራቸው የሚችል መሰረታዊ አቅም እየፈጠሩ መሆኑም ተገልጿል። የኢትዮጵያ ሰላም ልማትና ብልጽግና ድርጅት አባላት ከመከላከያ ሰራዊት ጎን መሆናቸውን ገለጹ። በመከላከያ ጤና ዋና መምሪያ የፈውስና ክብካቤ መምሪያ ኃላፊ ብርጋዴር ጀነራል እርጎ ሽበሺ መከላከያ ሰራዊት የሀገሪቱን ሰላምና ሉዓላዊነት ለማረጋገጥ የህይወት መስዋዕትነት እየከፈለ የሚገኝ መሆኑን ጠቁመው ሰራዊቱና ህብረተሰቡ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች በመሆናቸው ማህበረሰባችንም ከመከላከያ ሰራዊቱ ጎን መሆኑን በተግባር እያረጋገጠ እንደሚገኝ ነው ገለጹት መላው የኢትዮጵያ ህዝብ ለሰራዊቱ እያሳየ ያለው አለኝታነት የሰራዊቱን ስነ ልቦናና አንድነትን የሚያጠናክር ተግባር መሆኑን የገለጹት ብርጋዴር ጀኔራል እርጎ ሺበሺ ደምን በመለገስ ለሀገራቸው ያላቸውን ፍቅር በተግባር ላረጋገጡት አባላትም ምስጋናቸውን አቅርበዋል። የኢትዮጵያ ሰላም ልማትና ብልጽግና ድርጅት ፕሬዚዳንት አብዲ አማን በበኩላቸው የደም ልገሳው ዋና ዓላማ ለሰራዊቱ ያላቸውን ፍቅርና ክብር ለማረጋገጥ መሆኑን ገልጸው ሰራዊቱ የኢትዮጵያን ሉዓላዊነት ለመ ለመጠበቅና የህዝቡን ሰላም ለማረጋገጥ እየከፈለ ያለው መስዋዕትነት የማይተካ መሆኑን ገልጸዋል። ይህ በእንዲህ እንዳለ በውጊያ ላይ የሚደርሱ ጉዳቶችን ለመቀነስ ያለመ የህክምና ስልጠና እየተሰጠ መሆኑ ተገልጿል። ስልጠናው የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከጤና ሚኒስቴር ጋር በመተባበር የሚሰጥም ነው። ስልጠናውን በይፋ የከፈቱት በመከላከያ ጤና ዋና መምሪያ የሰው ሀብት አገልግሎት እና የታካሚዎች መምሪያ ኃላፊ ኮሎኔል ያሬድ አዳነ ሰልጣኞች ያላቸውን እውቀትና የረጅም ጊዜ የስራ ልምድ የሚያጎለብቱበትና በክፍሎቻቸው ለሚገኙ የህክምና ባለሙያዎችም አቅም ለማሳ ደግ ያለመ መሆኑንም ተናግረዋል። ይህ የመከላከያ ጤና ዋና መምሪያ በውጊያ ወቅት የሚደርሱ የአካል ጉዳትና ሞት ለመቀነስ በትኩረት እየሰራ እንደሚገኝ የጠቆሙት ኃላፊው ሰልጣኞች በስልጠናው የሚያገኙትን አቅም ወደ ተግባር ማዋልና ለሌሎች የህክምና ባለሙያዎችም ለማስተላለፍ በትኩረት መስራት እንደሚጠበቅባቸውም ነው የገለጹት። በጦር ኃይሎች ስፔሻላይዝድ ሆስፒታል የስልጠናና ምርምር ዳይሬክተር ኮሎኔል ዶክተር አሰማ ተፈራ ሆስፒታሉ ከሚሰጣቸው የህክምና አገልግሎት በተጨማሪ የተቋሙ የህክምና ጤና ባለሙያዎችን ማፍሪያ መሆኑንም ተናግረዋል። በስልጠና ሆስፒታሉ በራሱ አቅም ያዘጋጃቸውን የህክምና ሞጁሎች ላይ ስልጠና እንደሚሰጥና በተለይም በውጊያ ወቅት የሚደርሱ ጉዳቶችን ለመቀነስ የተዘጋጀና ና ዓለም አቀፍ ተሞክሮች የተዳሰሱበት ስልጠና መሆኑንም ገልጸዋል። ሰልጣኞቹ በቆይታቸው በሚያገኙት ስልጠና ተጨማሪ አቅም እንደሚፈጥር የገለጹት ዳይሬክተሩ በሆስፒታሉ የተዘጋጁ ሞጁሎች በሀገራችን ከፍተኛ የትምህርት ተቋማት ተፈትሸው የጸደቁና ደረጃቸውን የጠበቁ በመሆኑ በቀጣይ የተ ተቋሙ የህክምና ዘርፍ ላይ ተጨባጭ ውጤት የሚያመጣ መሆኑንም ነው የተናገሩት። ስልጠናው ከደረጃ ሶስት እና ከእዝ ለተውጣጡ የህክምና ባለሙያዎች የሚሰጥ መሆኑም ተጠቁሟል። የሎጂስቲክስ ዋና መምሪያ የትራንስፖርት መምሪያ ከጊዜ ወደ ጊዜ የሞቢላይዜሽን አቅሙን እያሳደገ መሆኑ ተገለጸ። በመከላከያ ሎጂስቲክ ዋና መምሪያ የትራንስፖርት መምሪያ የተሰጠውን ዘርፈ ብዙ ስራና ኃላፊነት በተገቢው መንገድ በውጤት እየፈጸመ እንደሚገኝ የመምሪያው ኃላፊ ኮሎኔል ፍቃዱ ታድሰ ተናግረዋል። የትራንስፖርት መምሪያው አሽከርካሪዎች ማንኛውም ወታደራዊ ትጥቅና ስንቅ በተፈለገው ጊዜና ቦታ ሰው ሰራሽና ተፈጥሯዊ መሰናክሎችን በማለፍ አጓጉዘው ከማድረስ ባለፈ የሰራዊቱን ወትሮ ዝግጁነት ለማ አረጋገጥ ሰፊ ስራ መስራታቸውንም ኮሎኔል ፍቃዱ ታደሰ ገልጸዋል። ሰራዊቱን ከቦታ ቦታ ለማጓጓዝ አስፈላጊውን ተሽከርካሪ በማቅረብና ስራውን በመከታተል ከጊዜ ወደ ጊዜ የሞቢላይዜሽን አቅሙን እያሳደገ ተፈላጊነቱ እየጨመረ የሚገኝ ክፍል መሆኑን የገለጹት ኃላፊው ይህ አሁን ላይ የሚታየው ፈጣን የአገልግሎት አሰጣጥ ይበልጥ ተጠናክሮ እንደሚቀጥልም አረጋግጠዋል። ትራንስፖርት መምሪያው ብቁ የሆኑ ሙያዊ ዲሲፕሊን ኖራቸው ኃላፊነታቸውን በአግባቡ የሚፈጽሙ አሽከርካሪዎችን ከክፍሎች ሰዎች በመመልመል ና ተጨማሪ ስልጠና በመስጠት የከባድ መኪና አሽከርካሪዎችን በውስጥ አቅም መፍጠር እየተቻለ ስለመሆኑ የገለጹት ኮሎኔል ፍቃዱ ታደሰ ከሰሞኑም አራተኛ ዙር የከባድ መኪና አሽከርካሪዎችን አሰልጥኖ ከማስመረቁ ባለፈ በየደረጃው የሙያ ማሻሻያ ስልጠና እየሰጠ ስለመሆኑም ተናግረዋል። የትራንስፖርት መምሪያው ከዋና መምሪያው የሚሰጠውን የስራ አቅጣጫ መነሻ በማድረግ ምቹ፣ ሳቢ ና አስደሳች የሚል አረንጓዴ ውበትን የተላበሰ የስራ አካባቢን በመፍጠር ረገድ የመምሪያው አባላት በመስራት ተመራጭ የስራ አካባቢውን መፍጠር መቻሉንም አስረድተዋል። የኢትዮጵያ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃ እየተከታተላችሁት ነበረ። በያላችሁበት ሰላም